አበባ ነው ነው ለምድር ያመጣው አመጣው ለአንቺ አመሰግናለሁ ኪንጎ ግን ከዚህ በኋላ እንደዚህ አይነት ነገር ይዘን ዳትመጣሽ ቤቴ ድረስ አደይን አፍቅረው ከሚተራመሱ ወንዶች መካከል ዛሬ ንጉስ ተሳካለት። የዘንባባ ቀለበት በመስራት ላደይም አበረከተለት። ብዙ መስዋዕትነት ከፍሎ የሰራውን የዘንባባ ቀለበትና እንዲሁም ከጓደኛው ከደመቀ ተበድሮ የሸመተውን አበባ ከፍ ዝቅ በማለት ሲመኘው የነበረውን ቀን ዛሬ አሳካ። ታዲያ ይህንን ሲያደርግ ዴብ ቆሞ ይመለከት ነበረ። በሆነው ነገር ማመን ተሳነው። እኔ ለዘመናት የፍቅር ጥያቄ አቅርቤላት ሳትቀበለኝ እንዴት የንጉስን የፍቅር ጥያቄ ልትቀበለው ቻለች? ደግሞም ከጠዋት ከማታ ያላሰብኩት ንጉስ እንዴት አደይን ሊቀማኝ ቻለ? እኔ ከአጠገቤ የነበረው ባርኮት ይወስድብኛል በማለት ሌት ተቀን ስጋት ያደረብኝ ቢሆንም ያሰብኩት ጠላቴ ግን ከቅርብ ነበር ለካ በማለት እጅግ በጣም አዘነ፣ ልቡ ተሰበረ። የሚወዳት አደይ ወደ ሌላ ተላልፋ መሰጠቷ ከእጁ ስለወጣችበትና ከዚህ በኋላ አደይን እንደማያገኛት ሲያስብ የሚያደርገው የሚጨብጠው አጣ። ሰላም ጤና ይስጥልን፣ ጎድና የተከበራችሁ ይህ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ቀጣዩ ክፍል ምን ሊመስል ይችላል የሚለውንና ሌሎችንም ዳሰስ ዳሰስ የማደርግላችሁ ይሆናል። እንግዲህ በዛሬው ክፍል ምን ተካሄደ የሚለውን ዘርዘር መንዘር አርጌ የምዘግብላችሁ ይሆናል። አብራችሁን ቆዩ። ችም የነባርኮት ቤት በሰላም ውለህ አትደር የተባለ ይመስል ፍቅርና ለምለም ዛሬ ደግሞ ጦርነቱን ቀጥለውታል። እዚህ ቤት ለምን ትመጫለሽ? ቀጥ ወደ መጣሽበት የሚሉ ጥያቄዎች እንዲሁም ደግሞ ሊዲያም ለምለም ስለጠላቻትና ከዚህ በኋላ ኤላን እንደማታገኘው እያሰበች ለምለምን ጠላት አድርጋት፣ ይህንን ተመልክቶም ከዚህ በፊት ለምለም ወደዛ ቤት እንዳትመጣ አደይን ያስተነቀቀቻት ቢሆንም አደይ ግን በነገሩ ስላልተስማማች ለምለም ለአንድ ቀንም ቢሆን እዛ ቤት አድራለች። ቢሆንም የአንድ ቀን አዳራቸው እጅግ በጣም ጦርነት የበዛበትና ጭቅጭቅ እንዲሁም የተለመዱ ጥፊዎችንም ተስተናግደውበታል። አጅሪት ፍቅርም ባደይ ጉዳይ ጣልቃ እየገባሽ ህይወቴን እየበጠበት ሺው ስለሆነ ለምለም ወደ መጣሽበት ተመለሽ እያለቻት ትገኛለች። ለምለም ግን ገና ደምሽና ፈለዋለሁኝ፣ ምንም አታመጭም አልወጣም ስትልም አፋጣታለች። ፍቅርን በውስጧ ያሰበችውንና ማድረግ የምትፈልገው ምን እንደሆነ ታውቃላችሁ? አደይን ተመልሳ በአባቷ እጅ እንድትታገት ማድረግ ሲሆን ነገር ግን ይህን ድርጊቷን ደመቀ ለአደይ ነግሯታል። አደይም ለምን ከህይወቴ አቶ ጭም ግን ምን ባደርግሽ ነው በዚህ ልክ የምትፈታተኝኝ? ለምን እስኪ አባቴን ስልክ ቁጥር ፈለግሽው በማለትም ጠይቃት ነበረ። ፍቅር ግን መቼም አይናው ጣናትና ደግሞ ካንቺ ምን ልፈልግ እችላለሁ ሰራተኛ መሆንሽን አትርሺ፣ ሰራተኛው አደይ በማለትም ስትሳለቅባት ነበር። ሌላኛው ተንኮሏ ደግሞ አደይና ዴብን እንዴት አድርጋ መለያየትና ማራራቅ ስለነበረ ንጉስን አፍቅራ አደይ ከቤት ውጭ እየኮበለለች ማደር እንደጀመረ ነገር እየሰራችባት ትገኛለች። ቢሆንም ግን ዴብ አልተቀበላትም። ደግሞ ጭራሽ ብለሽ ብለሽ ከንጉስ ጋር በፍጹም ያደይ ጸባይ ይህ አይደለም በማለት ፍቅር ያሰበችውን እንዳታሳካ አድርጓታል። ቢሆንም በተደጋጋሚ የፍቅር ጥያቄ ብታቀርብለትም ያልተቀበላት ዴብ አሁንም በተንኮሏ ቀጥላለች። ሌላኛው ያደይ አፍቃሪ ምስኪኑ ንጉስ ሲሆን ከዚህ በፊት በተደጋጋሚ የፍቅር ጥያቄ አቅርቦላት ለመስማትም ሆነ ጊዜ ለመስጠት ቦታ ባይኖራትም ቀረ እንደውም ያደይን ጥፊም ደጋግሞ ቀምሶታል። ቢሆንም ግን ያደይ ጥፊ ምንም እንዳልመሰለው እና አሁንም ፍቅሩ እያየለበት እንደመጣ ነው የሚያመላክተው። ዛሬ ደግሞ በተለየ መንገድ ለአደይ ፍቅሩን ሊገልጽላት ስለፈለገ ገንዘብ ከጓደኛው ከደመቀም እስከ መበደር ደረጃ ደርሷል። እሱ ግን የፈለገ ብታደርግላት አደይ ያንተን የፍቅር ጥያቄ አትቀበልህም፣ አትልፋ በማለት ለማሳመን ቢሞክርም ኪንግ ግን እስኪ እስከ መጨረሻው ድረስ መስዋዕትነትን ከፍዬ ያደይን ሁኔታ እከታተላለሁ እያለ ይገኛል። ኪንግም እንዳለው በተበደረው ገንዘብ አበባዎችን በመሸመት አደይ ወደምትኖርበት ወደ ነባርጎት ቤት ይሄድና በር ያንኳኳል። በሩን የከፈተው ዴብ ሲሆን አንተ ደግሞ ምን ልታደርግ መጣህ? ምን ትሰራለህ? በማለትም በጥያቄ ሲያጣድፈው ነበር። ኪንግ የመጣውን ለመቀበል ቁርጠኛ ስለነበረ የያዘውን አበባም ሊደብቀው አልፈለገም። አደይ ስትመጣለት ይሄ አበባ ነው ተቀበኝ፣ በማለት አበርክቶላታል። አደይም በቃ ሁለተኛ እንደዚህ አይነት ነገር እንዳይለመድህ ጥሩ አይደለም፣ በማለት አበባውን ይዛ ከገባች በኋላ በዴብ ግን ጥሩ ስሜት አልፈጠረበትም። እንዴት አበባ ትቀበያለሽ? ለምን እንደዚህ አደረግሽ? በማለትም ወቅሷታል። በእርግጥ ለዴ ይሄ ጥሩ ስሜት እንዴት ሊሰማው ይችላል? ብዙ መስዋዕትነት የከፈለላትን አሁን የፍቅር ጥያቄ ተቀበለችው የሚል ስሜት ስላደረበት ይሄ በጣም አበሳጭቶታል። ዴም እናንተ ወንዶች ግን ምን ልሆንላችሁ? በቃ አበባኔ የተቀበልኩት ምን ማድረግ እችላለሁ? በማለት ከንጉስ የተቀበለችውን አበባ በቁማ ወረወረችው። ታዲያ የተቀነጣጠሱ ቅንጥብጣቢ አበባዎችንም በመለቃቀም ደ ንጉስ ወደሚኖርበት ስፍራ በመሄድ ከንጉስ ጋራ ጦንቻ ለጦንቻ ሲለካኩ ነበር። ማን አሸነፈ? ማን ይሆን ጉዳት የደረሰበት? ማንስ ተዘርሮ ወደ ሆስፒታል አመራ? በአንዲት ሴቶች አራት ሆነው የሚተራመሱ ወንዶች መጨረሻቸው ምን ሊሆን ይችላል? ማንስ ፈርጣማ ክንድ አደይን የግሉ ሊያደርጋት ይችል ይሆን የሚለው ነገር ሁላችንም እያነጋገርና በጉጉት እየጠበቅን እንገኛለን። አደይ አበባ ተበርክቶላት የፍቅር ጥያቄውን ያልተቀበለችው ንጉስ በቀጣይ የዘንባባ ቀለበት ሰርቶ ቤታቸው ከቸች እንደሚል ነው አቅጣጫ ጠቋሚ እንደሚናገሩት። እንግዲህ ንጉስ በዚህ ልክ ቁርጠኛ ቢሆንም ደመቀ ግን ጉዞውን እያናናቀበትና እያንቋሸሸበት ይገኛል። አይሮማንቲክ ድሮም ብዬ ነበረ። አበባ ተሸክመህ ለሴት ልጅ ማበርከትህ ሴት ልጅ እኮ በዚህ ልክ ሲጠይቋትና እግሯ ስር ሲነጠፉ አትወድም። ይህኔ ኮስተርና ቆፍጠን ብትል የፍቅር ጥያቄህን ትቀበልህ ነበር እያለው ነው ጉስ ግን አይደለም ኮስተርና ቆፍጠን ብዬ ተንበርኪኬም በእጀም ቢሆን ድሄ አደይን የእጅ ባደረኳት እያለ እየተሳለና እየጸለየ ይገኛል። የአደይ አባትም አቶ ማንችሎት የተባሉት ግለሰብ በአደይ ምክንያት ተከሰው በሕግ ጠለላ ስር ውለው እንደነበረ የሚያመላክቱ መረጃዎችም እየወጡ ነው። አደይን አስገድደው ለመዳር ካሰቡበት ጊዜ ጀምሮ አደይ የታሰበው ጎረምሳና ወጠምሻ እንዴት ልጆትን አስመጥተው ሲያበቁ አሳልፈው ወደ ከተማ ላኳት በማለት ታስረው ወደ ዘብጥያ ወርደው እንደነበረ ነው። አደይ ለዴብ ስትናገር እንደሰማ ነው። ይህን ተከትሎም አደይ ከፍተኛ የሆነ ስጋትን ፈጥሮባታል። አባቴ ካገኘ አይምርህም፣ እሱ እስር ቤትን ስለቀመሰው አሁን ሊበቀል ስለሚፈልግ ጥንቃቄ አድርግ በማለትም አስረድተዋለች። ይህም ብቻ አንቺ ቃል በገባሽልኝ እንጂ የሳቸውን ቁንጥጫም ሆነ ቡጥጫ እችለዋለሁኝ እስር ቤቱንም ቀምሻዋለው ከዛ የተለየ ምንም አዲስ ነገር የለም፣ በማለት ለፍቅር ወደፊትም ምን ያህል መስዋዕትነት እንደሚከፍል ቁርጠኛ እንደሆነ ገልጾላታል። ለምለም ፍቅረኛዋ በአባቱ ጎትጓችነት ከሀገር ውጭ የኮበለለ ሲሆን ከአሁኑ ጀምሮ እንደናፈቃትና በዛውም አባቱ ለሌላ ሴት ከዳረብኝ የሚል ስጋት እንዳደረባት ነው እየገለጸቻለችው ሊዱም የሚያጨናንቋት ነገር በአጠገቧ እንዲኖሩ ስለማትፈልግ በነጠላ ዜማዋ ቀጥላበታለች። ቢሆንም ይህ ድርጊቷ ዴብን አላስደሰተውም። በቃ አንቺ ጭፈራ እስከመቼ ነው? ከዚህ ድርጊትሽ ልትቆጠቢ ግድ ይልሻል እያላት ነው። ሊዲያ ግን ተወኝ፣ መስሚያ የጠጥ ነው፣ በቃ ልዝፈንበት፣ ልጨፍርበት፣ ወደፊት ደግሞ ነጠላ ዜማ ሳወጣ ታመሰግነኛለህ እያለችው ትገኛል። ከንከሲሷ ፍቅር ምያ አደይ የወጥ ቤት ጥፊ ዛሬ ወደ ለምለም እየተሸጋገረ ይመስላል። ያው ጦርነቱና ጥፊው እንደቀጠለ ነው። የወንዶቹ ቦክሰኞችም እንደዚሁ ትከሻቸውን ይፈታተሹበታል። ማን ኃይለኛ ማን አንደኛ የሚባል ነገር የለም። ለዚህም ነው ማን አሸናፊ ማን ተሸናፊ ባለመሆናቸው ጦርነቱ እየቀጠለ ያለው። እንግዲህ ተሸናፊ ቢኖር በቃ ከዚህ በኋላ ሽንፈቴን አምኜ መቀበል አለብኝ በማለት ጦርነቱን ይተዋል። አሸናፊውም የበላይነቱን ስለወሰደ ከዚህ በኋላ ማን ይነካኛል ብሎ ሊቀመጥ ይችላል። እንግዲህ በዚህ ድራማም እየተመለከትን ያለነው ቦክሰኞችና ባለጥፊዎቹ በዚሁ ሁኔታ ቀጥለውበታል። ዴብም በኃይለኛው ሁኔታ ይጠራጠርና አደይን ይቀማብኛል ብሎ ያሰበው ባርኮትን ሲሆን ከሩቅ በር አንኳኩቶ ሊነጥቀው የነበረው ንጉስ ግን አስገራሚ ትዕይንትን አስመልክቶናል። ድህነት ፈተና የሆነበት ንጉስ ፍቅሩን ለመግለጽ ሲል ከጓደኛው ገንዘብ እስከ መበደር ደረጃ ደርሷል። እንግዲህ ንጉስ በዚህ ፈተና ይለፍ እንጂ ሌላ መዘዝን አስከትሎበታል። እንግዲህ ሁለቱ ሲቧከሱ የደረሰው ደመቀ ቢሆን የዴብን ቦክስ ቀምሶታል። ምክንያቱም ንጉስ አበባ የሸመተበት ገንዘብ የደመቀ መሆኑን አውቋል። አንተ ገንዘብ ባትሰጠው ኑሮ እቤት ድረስ መጥቶ ለአደይ አበባ ባላበረከተላት ነበር በማለትም ሲወቅሰው ነበር። ታዲያ እርስ በርሳቸው እንደዚህ ሲቧከሱ ለምለምና አደይ ገላጋይ ሆነው ተመልክተናቸዋል። አደይ፣ አረተይ አደብሽን ግሽና አስማሚያቸው። ካለዛ ባንች ምክንያት ወንዶቹ ሊጋደሉ ተሰልፈዋልና፣ አሁን ነገሩ እየተባባሰ ከመምጣቱ በፊት ልታስተካከያቸው ይገባሻል። አለዛ ግን በዚህ ከቀጠለ ምናልባትም አንቺ የፈርጣማው ትሆኝና ከዛም እርስ በርሳቸው የሚፈላለጉ ሆነው ቆጭ ላሉ ሰራተኛዋ አደይ ክፍል 67 የዛሬው ትንተናችን ይህን ይመስላል። በቀጣዩ ትንተና ክፍል 68 እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ።